ሜቢ በጊፍ ማች አያደግም በእውነት ሆነ። መጠጥ ምንድን ነው? መጠጥ ያዋርዳል። መጠጥ ስጠጡ ትንሽ ትዋረዳለች። መጠጥ ሰካራም ስትሆን ማጃለች። በቃ ኔገር መኛ ጠጥተች ደግሞ ኦንላይን ፐርሶን ሊያንደርስታንድ እንዳረጋለሁ እና ስንጠጣ የት እንሄዳለን? ቲክቶክ ላይ ነው የምንመጣው ግን እኔ አልጠጣም ላይ አልጠጣም። ከጠጣሁኝ ግን ላይ ብላ አልወጣም። መዋረድን እኔ ለወደፊት ጠጣለሁ አልወሸሽም። አፌ ላይ አይደርስም። ግን መዝናናት ሶሻል ነው እና ከጓደኝ ከምወደው ከምወደኝ ሰው ጋር ማድረግ ደስ ይለኛል።

እንዳጠርብ ተመጣች ወጣ ነው እንዳ የፖሊስ ጣቢያ ማን የጠራ ተጠራ? እኮ ለአቴንሽን ነው። በነገሮች ላይ እነዚህ ሴቶች የዱባይ ሴቶች ለአቴንሽን ነው። ዛሬ ተጠርቼ ሄጃለሁ። እኔ ደግሞ ኔቨር ጊቫፕ ራሴ አሳይሻት እንዲያልኳት ግራ ገብቶኝ ማለት ነው። ያ ብዙ ሰው ነገሩ አክቹዋሊ ብዙ ሰው እንትን ከፍተውባታል፣ ምንድን ነው የሚባለው፣ ከፍተውባታል። ማንም እኮ እግዚአብሔር ማንም አይወዳትም አሉ እዛ ዱባይ ላይ። ማንም ፈሶን አታምነም ፈሶን አታምነም። ራይድ ብሰጫት ላይክ ሁለት ማይል ላይ ነው ጣልኝ ብላ ሁለት ማይል በግሯ ዋካ ርጋ ወደ ቤቷ ሄደ። ቤቷን እንኳን አታሳይሽም። ጠቅማች ፈሪ ናት። አዲስ ና የመጣ መሀ የሚባለው ልጅ ብር የለውም ነበረ። ከሱ ጋር ተተዋወቀ። ከዛም በኋላ ትዳር አለው ስትባል አፍቅረው ስለነበረ ሚስቱን ወታሰደበቻት። ምናርግ ልጅ ትዳር አለው ከኔ ጋር ምን አገናኘው? እኔ ፈልገዋለው ምናምን ብላ ከዛም በኋላ በገንዘብ ነው ወጥቶ እንዲያወራ ያረጉ። ኦፍኮርስ ወረቀቱ እስኪያልቅ እኮ ነው ያወራው እሱ እሱ ከእሱ ጥቅም ስላገኘ እኮ ነው። ምክንያቱም ዱባይ ሲመጣ ወረቀት የለውም ነበር ልጁ ያ አዲስም ነበረ አዲስም ነበረ ያው ወረቀቱን አሰራችለት ምን አለችለት ከዛ በኋላ ይና ባይ አለ ግድባይ ሌሊ ገሮ ባልሽ የምትቀሚ ከሆነ አንቺ ሰለስት ማለት ነው። ምናም ለምን እሱ ሄደ ታዲያ? አንሷ ምት ከሆነ የኔ ማስቲሽ ነው የኔ እንደዚህ ነው ስትል አልነበረ አይደል? የት ሄደ? የኔ ማስቲሽ ነው ስትል ነበር እኮ የኔን እንትኔ እንትን ያለ ምናም ስትል ነበረ። ማስቲሽ የት ሄደ ናቸው። ወይዘወይ እነዚህ ልጁን የሚሳደቡ ሴቶች እንዲ ነፍተሽ፣ አፈር በልተን ተሰብረን፣ እኔ አሁን ልጆችን ሲሳደቡ መቼ መቼ እንደሚሆን ታውቂያለሽ? ቁርም አሁን አፈር ልሽ የተሰበረ አጥንት ላይ ቆም ያሳደኳት ልጅ አንድ ጋራ ጂጂ የሆነ ነገር ስትል ነበር

እኔ አልደረስኩብሽም። ማጽናናት ከቻልሽ በምትች ዋቅም የኔን ስም ሳታነሽ አጽናኙ ማጽናናትሽን እንትን አልቃወምሽም፣ ግን የኔን ስም እንድታጠር እንድትነሽ አልፈቅድልሽም። በዚ አርፊሽ ተቀመጪ። አርፈው ይቀመጡ። ማማ ጂጂ ያሽስ ክራይ ቀጥታ ነው ምሰክረው

በመጀመሪያ ጥሩ ጥሩ ነገር አለችና፣ ከዚያ ደግሞ መሳደብ ጀመረች። ስለዚህ ዝማ ሌላ ትንሽም ዝምታ ላለች። ስለዚህ ምንም ራይት የላት ሀዘን። እኔ ቲክቶክ ላይ አይደለም ምትወዷቸው ሰዎች ጋር እኔ ግን መመክራችሁ ውዶችዬ፣ አይ ነው ሰው ይናፍቃል በሰው ሀገር ያለ ነው ምናምን ግን ሀዘን ሲሉ ነው ሁሉም ሰው ይወቀ ሀዘን ይመጣበታል። ሀዘን ከመጣባቸው ምትወዷቸው ሰዎች ጋር እየደወላቸው አልቃል ግን መሱ ትተሻል እዚህ ስታለቅሺ መዝናኛ ነው የምትሆኝ። በጣም የሚያስለቅስ ነገር አጋጥ ወይ ነበር በጣም እና መጥቼ እናንተ ጋር ባለቅስ ማለት ነው። እምባዬ ሜይ ቢ ጎርፍ ሊሆን ይችላል። ግን መጥቼ ባለክስ የሚወደኝና ሪከርድ አድርጎ የሚፖስተኝ ሰው ነው ብሎ የሚያይሽ ይጠላሽ። ያንቺን እንባ ሻወር በወሰድኩበት ብሎ የሚያስባለ የሚወድሽ ደግሞ ሰው አለ ሚያዝኒ ሻር አድርጌ ላይክ እና ፎሎ ልሰብስብላትም ይላል። ስለዚህ ለአቴንሽን ነው እሷም ትዝ ይልሻል። አቢባን ለአቴንሽን ነው ሁላችንም እንድናረጋለን ያለችው ስ ለአቴንሽን እኔ ደግሞ መወዳቸውን ሰዎች ለአቴንሽን አልጠቀምባቸውም።

ሀዘናችን በስንት ነገር ነው የምናልፈው እኮ በስንት ነገር። እግዚአብሔር ያጽናት እውነት ካዘነች እግዚአብሔር ያጽናት። እውነቱ ከልቧ ካዘነች መጠጡ ካልሆነ እግዚአብሔር ያጽናት መጠጡ ካልሆነ። ግን መጠጡ ወይኔ ቱ ላይ እኮ ሜሪዬን ያው ልጄ ወልጄ ፕሪማቹር ልጅ ወልጄ ሁለት ወር ልጄ ሆስፒታል ተኝቶ ነበር። ቲክቶክ ላይ ነበር ግን ልጄን ለአቴንሽን ተጠቀምኩበትም ወይ ላይኪ ነው

ጃኔ ለማስፈታት ካል በቃ ምን ይሰባል እኮ። አይ እነሱም አላከረሩባትም። እያንዳንድ ሰዎች ሳክ ስታየው ዝም ብለው እነሱ ታያቸው። እኛ ጨዋንን ብለን ነው እንጂ መጥፎ ሳይሆን። ቆይ ልንገርሽ አለን ምንም አናደርግም። አይ ሚን ምንም ማድረግ አልፈልግንም እንጂ ሰው ሀገራችን ላይ ሄዱ ማስደረግ እንችል ነበር ምናምን ብለውም ያሉ አሉ። ነገር ሰማሁ እኔ ደግሞ ሰማሁ ነው ሪከርዱ ነው ከንቲባው በላይ እኛ ነበር ስንጠበ ስንጠበቅ የነበረው አላወቁም

ሞደርን ኢትዮጵያን ፋሚሊ ማለት ነው። አራት ሲወልዱና እናትና አባት ስራ እየሄዱ በስነስርዓት ልጆቻቸው የሚያሳድጉ ምናምን ስራ አላቸው ምናምን ስራ አላቸው፣ ነጋዴዎች ናቸው። የባለ ሀብት ልጅ ነሽ? አይ ለቤተሰባቸው ይበቃሉ፣ ያው ባለ ሀብት አይደሉም፣ ግን ደስ ይላል በእውነት ግራት ጎረቤት ቤት ነቸው

እኔ አሁን ላይ በናት ባይ ናት ሰሞኑን ነው እንጂ በቃ እዛ ያለው ባይሆነ ጥሩ ነበረ። ጌቶ ስለሚኖሩ እኮ ነው እዚህ ስለሚኖሩ በጣም በቃ እንዴት ልበልሽ ከከንቲባ በላይ እኛ ነው ሰው መጠበቅ የነበረ። እንዴት እንደተከባከቡ በቃ እንዴት ልበልሽ